ሌላው እንዳነበብኩት እኔ ባለበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም፣ ካጠፎ ይቅርታና የእኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ምስጢር ምክንያት ምን ይሆን ነው። ይህን በእርግጥ አንተ መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርኣን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ፣ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል። ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም፣ አንድ በአድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል። ወለም ይህም ሰስኒ በሸር አለች ወንድ ያልነካኝ ሰሆን የምትለውን ቃሏን አላ አረጋግጦ አስፈሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላ ስብሐነ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ሰዎች አላር ይህንን ምክንያቱንም ጠይቃ ነበር ለምንድን ነው የሚለውን መልአኩ ገብርኤል መቶ ይህን በነገራት ጊዜ ጠየቀችው። ወሊነጃለሁ አያ አምላክ ሻላ ይህን ከአንቺም አደርገው ተአምር ላደርግ ዘንድ ነው ብሎሻ። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ፣ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ ተፈጠራለ የለም ነበር ከእርሷ በፊት

እርሷንም ልጇንም ለአለባት ድንቅ ተአምር ያደረግኳቸው ይላል፣ አለ። እርሷንም ልጇንም ተአምር ያደረግኳቸው የእርሷን ተአምር ነው። ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች፣ አለ። ተአምር ነች፣ እርሱም ተአምር ነው። ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው፣ ቻል አለ። አምላክ በነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። ተአምር ናቸው፣ ቻል አ የዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ ያንን አንዱን አምላክ ነው እንደነቅበት የሚገባው ያንን አንዱን አምላክ ነው በዚህ ነገር ላይ እንንገረምበት የሚገባው። ገብቷችኋል፣ አይደለም? ያ ነው ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይም ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመት የሚና ላትቀጥሎ መልአኩ ገብርኤል ምን አላት? አምላክ ሻላ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ ለማን ለእስራኤል ሰዎች ነቢዩ መሐመድን ሰለላሁ ዓለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ይዛ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብታቸው አይደለ?

ጸጋይ ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርገዋለሁ ይላል። እርሱ አው በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነብይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነወተዓላ እንዳልኳቸሁ ድንቅ ተአምርን አሳይተዋል፣ ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተቻላቸው የተሳናቸውን እንዲሰሙ ተአምር ተሰጥተዋል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ፣ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነብያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይህ በቁርኣን ላይ ይናገራል። በሱረቱ አል በቀራ ላይ ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩስል ወአተይና ዒሳ ብነ መርየመል በይናት የማርያም ልጅ ዒሳለም በጣም በርካታ ተአምራት ሰብ። ሌላኛው ሌላኛው ምንድን ነው? መሲሁ ዒሳ ዓለይህ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ወሰን። አዎ ማሻላ፣ የምለውን ቃል አብረህ እየተከተልክ በል እሺ። አሽሃዱ አሽሃዱ አላ